ከሁለት ቀን በፊት ክስ ምረት ክለ ተባለው አዲሱ ፓርቲያቸው ጋዜጣዊ መግለጫ ይሰጣሉ ተብሎ ሲጠበቅ በጤና እክል ምክንያት አልተገኙም የተባሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ጋርድ የጠቅላይ ሚኒስትር ከቢይም ለሱዳኑ ጄኔራል አብዱልፈታህ አልቡርሃን የተላከ መልእክት ይዘው በሜድሮክ ኢንቨስትመንት ግሩፕ አውሮፕላን ፖርት ሱዳን ገብተዋል። ኤኤ አኤፕሪል 10 2025 ጄነራል አል ቡርሃን በአስመራ ቤተ መንግሥት ከኢሳያስ አፈወርቂ ጋር መገናኘታቸው ይታወቃል። የኤርትራ ውጭ ጉዳይ ሚኒስተር ውስማን ሳላህም በተለያየ ጊዜ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለአልቡርሃን ይዘው ከዚህ ቀደም ወደ ሱዳን አክንተው እንደነበር ይታወቃል። የሶማሊላንድ ፕሬዝደንት በሚቀጥለው ሳምንት በአዲስ አበባ ጉብኝት ለማድረግ ማቀዳቸው ውዝግብ አስነሳ። በአሁኑ ወቅት በኬንያ ዋና ከተማ ናይሮቢ የሚገኙት የሶማሊላንድ ፕሬዝደንት አብዲራህማን ሲሮ ይህንን ጉብኝታቸው እንዳጠናቀቁ ወደ ኢትዮጵያ ለማቅናት ማቀዳቸውን የሶማሊያ ሚዲያዎች ዘግበዋል። እንደ ዘገባዎቹ ከሆነ በፕሬዝደንቱ ጉብኝት ላይ የሶማሊያ መንግስት ደስተኛ አለመሆኑን አስታውቋል። የሶማሊያ መንግስት ምንጮችን ዋቢ ያደረጉት ዘገባዎች እንዳሉት ቪላ ሶማሊያ ለኢትዮጵያ በላከው መልእክት የፕሬዝደንት ሲሮን ጉብኝት እንዲሰርዝ ጥያቄ አቅርቧል። ጉብኝቱ የሚደረግ ከሆነም በከፍተኛ ባለስልጣን ደረጃ አከባበል እንዳይደረግላቸው ጥያቄ ማቅረቡን የጠቀሱት ዘገባዎቹ ይህ ከሆነና ፕሬዝደንቱ ከከፍተኛ ባለስልጣናት ጋር የሚገናኙ ከሆነ የሶማሊያን ሉዓላዊነት እንደመዳፈር እንደሚቆጠር ገልጸዋል ብለዋል የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ጋርማናቸውንም የቀጥታ ንግግር እንዳያደርጉ ማሳሰባቸውንም ዘገባዎቹ ገልጸዋል ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ አርባ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀች። ፕሬዝደንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው ከ34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳጅል ተሸካሚዎችን ከመምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱን ገልጸዋል። ሩሲያ በአምስት ግዛቶቿ ላይ ከየሽብር ተግባር ከው መፈጸሟን አስታውቃለች። ሁለቱ አገራት ጦርነቱን ለማጠናቀቅ ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለሥልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳይል ጥቃትና የድሮን ጥቃት መፈጸሙን ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሃን ኤጀንሲ ሪያ በበኩሉ የአገሪቱ የደህንነት መስሪያ ቤት በአገሪቱ ምስራቃዊ ክፍል ታቅዶ የነበረን ጥቃት ማክሸፉን ዘግቧል። ሁለት ግለሰቦች በፕሪሞሪ ግዛት በባቡር ሀዲድ ላይ አሻተር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውን ዘግቧል። ሞስኮ በአሁኑ ወቅት በአውሮፓውያኑ 2014 ከዩክሬን በኃይል የያዘቻት ክሬሚያን ጨምሮ የአገሪቱን 20 በመቶ ግዛት ተቆጣጠራለች። የዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በሱር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ክ ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግሯል።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 ምንጮቹ አክለውም ጥቃት ከደረሰባቸው የሩሲያ ጦር ጄቶች መካከል ስትራቴጂክ ኒውክሊየር ቦምብ መሸከም የሚችሉት TU95 እና TU22 M3 እንዲሁም ለቅድመ ማስጠንቀቂያ የሚያገለግለው A50 የተሰኘው አውሮፕላን ይገኝበታል። እንደ ዩክሬን የደህንነት መስሪያ ቤት መረጃ ምንጮች ከሆነ መጀመሪያ ሰው አልባ አውሮፕላኖቹ በድብቅ ወደ ሩሲያ ገብተዋል። ከዚያም በእንጨት ሳጥን ውስጥ ተደርገው በጭነት መኪኖች ወደ አየር ኃይል ሰፈሮቹ እንዲጠጉ መደረጋቸውን ተናግረዋል። የኢርኩትስ ግዛት አስተዳዳሪ ኢጎር ኮብዜቭ በሰሬድን ሳይቤሪያ የሚገኘውን የቤላ ያቶር ሰፈርን ያጠቁ ድሮኖች ከጭነት መኪና መነሳታቸውን አረጋግጠዋል። ሌሎች ጥቃቶችም በተመሳሳይ ከጭነት መኪኖቹ በተነሱ ሰው አልባ አውሮፕላኖች መፈጸማቸውን የሩሲያ ሚዲያዎች ዘግበዋል። የሩሲያ መከላከያ ሚኒስቴር እሁድ ዕለት በማኅበራዊ ሚዲያ ላይ ባሰራቸው ጽሑፍ በአገሪቱ አምስት ክልሎች በሚገኙ የአየር ማረፊያዎች ጥቃት መፈጸሙን አረጋግጧል። በኢቫኖቮ ራያዛን፣ እና አሙር ክልሎች በሚገኙ ወታደራዊ አየር ማረፊያዎች ላይ ጥቃት የደረሰ ቢሆንም ከሁሉም ጥቃቶች ተቀልብሰዋል ከሲል ተናግሯል። የሩሲያ መከላከያ በሙርማንስክ እና ኢርኩትስክ ክልሎች ሰው አልባ አውሮፕላኖች በአቅራቢያው ያሉ የአየር ኃይል ጦር ሰፈሮችን ካጠቁ በኋላ ከበርካታ አውሮፕላኖች ተቃጥለዋል ከብሏል። ሁሉም ቃጠሎዎች መጥፋታቸውንና በሰው ሕይወት ላይ የደረሰ ጉዳት እንደሌለም ገልጿል። በሽብር ጥቃቱ ከተሳተፉት መካከል የተወሰኑት በቁጥጥር ስር ውለዋል ከሲልም አክሏል። ይህ በእንዲህ እንዳለ የዩክሬን ባለስልጣናት ትናንት ምሽት በዩክሬን ላይ በተሰነዘረ ጥቃት 472 ሰው አልባ አውሮፕላኖች እና ሰባት ባለስቲክ እና ክሩዝ ሚሳይሎች ጥቅም ላይ ውለዋል ብለዋል። የካንሰር ሕሙማንን ለማከም የሚውለው መድኃኒት አዎንታዊ ውጤት ማሳያቱ ተነገረ። ወደ ከፍተኛ ደረጃ የተሸጋገረ የጭንቅላት እና የአንገት ካንሰር ያለባቸው ሰዎች ችግሩ በድጋሚ ሳይከሰት ለረጅም ጊዜ እንዲኖሩ የሚያስችል መድኃኒት ላይ የተደረገው ሙከራ አዎንታዊ ውጤት ማሳየቱን ተመራማሪዎች ገለጹ። በመድኃኒቱ ጥናት ላይ የተሰማሩ ሳይንቲስቶች እንዳሉት ለማከም አስቸጋሪ ከሆነው ካንሰር ጋር ለ20 ዓመታት ለኖሩ ሰዎች የመጀመሪያ ተስፋ የፈነጠቀ ነው ብለዋል። ከስድስት ዓመታት በፊት ከበሽታው የመትረፍ ዕድሏ ጠባብ እንደሆነ እና እየተስፋፋ የሚሄድ የምላስ ካንሰር እንዳለባት የተነገራት የ45 ዓመቷ ላውራ ማርስተን በዚህ ዜና ደስተኛ መሆኗን ገልጻለች። በጭንቅላት እና በአንገት አካባቢ የሚከሰተውን ካንሰር ማከም በጣም አስቸጋሪ ከመሆኑ በተጨማሪ ባለፉት ሁለት አስርት ዓመታት በሽታውን ለማከም በሚደረገው ሂደት ውስጥ ይህ ነው የሚባል የጎላ ለውጥ ሳይታይ ቆይቷል። በጭንቅላት እና በአንገት ላይ በሚከሰተው የተስፋፋ በሚሄደው ካንሰር ከተያዙት ሰዎች መካከል ከግማሽ የሚበልጡት በአምስት ዓመታት ውስጥ ለሕልፈት ተዳርገዋል። በዚህ ሂደት ካንሰር ያለበት ክፍል ተፈጥሯዊ በሽታን የመከላከል ብቃቱን በማዳበር የካንሰር ሕዋሳትን እንዲዋጋ የሚያስችል አቅም እንዲፈጠር በማድረግ እባጩ የሚወገድ ሲሆን ከዚያም በኋላ መድኃኒቱ በሽታን የመከላከል አቅምን ለማጠናከር እስከ አንድ ዓመት ድረስ ይሰጣል። አዲሱ ዘዴ አዎንታዊ ውጤትን አሳይቷል። መድኃኒቱ የሚሰጣቸው ህሙማን ከሶስት ዓመታት በኋላ ካንሰሩ በሌላው የአካላቸው ክፍል ላይ የመከሰት እድሉ በ10 በመቶ ይቀንሳል። በመድኃኒቱ ሙከራ ላይ የተሳተፈችው ላውራ በመድኃኒቱ ምክንያት በሕይወቷ ተስፋ እንደተፈጠራላት እና እስካሁንም ለመቆየቷ ምክንያት መሆኑን ተናግራለች። ይህ ህክምናም በአስደናቂ ሁኔታ ሕይወቴን መልሶልኛል ኪስትል የተመለከተችውን ለውጥ ገልጻለች። ተመራማሪዎቹ እንደሚሉት በህክምናው ሂደት ለተገኘው ውጤት ቁልፉ ነገር ካንሰሩ በተከሰተበት ቦታ ላይ ቀዶ ህክምና ከመደረጉ በፊት መድኃኒቱ መሰጠቱ ነው። ይህም ካንሰሩ ተመልሶ እንዳይመጣ ለማድረግ የሰውነት በሽታን የመከላከል አቅም እንዴት መዋጋት እንዳለበት እንዲለማመድ ያደርጋል። ይህ የህክምና አይነት በካንሰር የተያዙ ህሙማንን ከዓለም በበጎ ሁኔታ ሊቀይረው ይችላል ሲሉ ፕሮፌሰር ሃሪንግተን ተናግረዋል። በሽታው በሰውነት ውስጥ እንዳይስፋፋ መድኃኒቱ በከፍተኛ ሁኔታ ይቀንሰዋል። በሂደትም ከማይታወቅበት ደረጃ ላይ እንዲደርስ ማድረግ ያስችላል ብለዋል ፕሮፌሰሩ። በየአመቱ በዩናይትድ ኪንግደም ውስጥ 12 800 የሚሆኑ አዳዲስ የጭንቅላትና የአንገት የካንሰር ምርመራ ውጤቶች ይመዘገባሉ። ይህ ሕክምና በተለይ በአንዳንድ ሕሙማን ላይ በጥሩ ሁኔታ ውጤታማ ሲሆን በሙከራው ላይ በተሳተፉ በሁሉም ታማሚዎች ላይ መስራቱ ደግሞ እኮ በጣም አስደሳች ነው ኪው ያሉት ፕሮፌሰር ሃሪንግተን አሁን መድኃኒቱ ለሕክምና መቅረብ እንደሚችል አመልክተዋል። የዚህ ጥናት ግኝቶች በዓመታዊው የአሜሪካ የካንሰር ሕክምና ማኅበር ስብሰባ ላይ ቀርቧል።